መከላከያ ሚኒስቴር ሚኒስትር ኢንጂነር አይሻ መሀመድ ለጊዜው እጅግ እናመሰግናለን። እናመሰግናለን የቀጠናውንም ጂኦ ፖለቲካ ሁኔታ በመረዳት መነሻ በማድረግ የሀገርን ሰላም እና ደህንነትን ለማስከበር ተጋላጭነትን ለመቀነስ እንደው የጸጥታና የደህንነት ተቋማት ዝግጁነት ምን ይመስላል፣ በተለይ የመከላከያ ሰራዊታችን ቁመና ምንድን ነው የሚመስለው የሚለውን መነሻ እናደርገው። ከዘመኑ ትጥቅ ጋር ራሱን ያዛመደ ሰራዊት እየተገነባ ነው መልከ ብዙ የሆኑ ግዳጆችን በአንድ ጊዜ በተመሳሳይ ወቅት መወጣት የሚችል ራሱን በአደረጃጀትም በትጥቅም በአስተሳሰብም በስልጠናም ያዘመነ ሰራዊት እየገነባች ነው ኢትዮጵያ። በሀገሪቱ በተለያዩ አካባቢዎች ሰላማዊ የሆኑ እንቅስቃሴዎች እንዲፈጠሩ እየሰራቸው ያሉ ስራዎች ምን ይመስላል? በዚህም ደግሞ የመጣው ሰላማዊ ሁኔታ እንዴት ይገለጻል የሚለውንና እናሳውስ። ባለፉት ሁለት ዓመታት የተለያዩ የሰላም ማስከበር ስራዎችን እየሰራ ይገኛል። በዚህ ምክንያት ሁል ጊዜ የሰራዊታችን አመራሮች እንደሚገልጹት በአካባቢው የነበሩ ነባራዊ ሁኔታዎች በሰዓቱ የነበሩበትን ሁኔታ ሁላችንም እንረዳለን። በዚህ ሰዓት ግን እነዚህ ሁኔታዎች ወደ ነበሩበት የተመለሱባቸው ቦታዎች በጣም ሰፊ ናቸው። በተነጻጻሪ አካባቢዎቹ ሰላምና መረጋጋት የሚታይባቸው፣ ህዝብ ተረጋግቶ ወደ ስልማት ስራ የገባባቸው ሁኔታዎች ናቸው ያሉት። ሰራዊቱ እንግዲህ ባለበት አካባቢ እነዚህን ጸረ ሰላም ኃይሎች ከህዝቡ የመነጠል ማንነታቸውን የማጋለጥ አስፈላጊ ሲሆንም ከህዝብ ጋር በመሆን ከአካባቢው ጸጥታ አካላት ጋር በመሆን ከፌዴራል ፖሊስ ጋር በመሆን ኮማንድ ፖስቱን በመከላከያ ኃይል እየተመራ እነዚህ በጥፋት ውስጥ የነበሩ ታጣቂዎች ወደ ሰላማዊ ኑሮ እንዲመጡ የተለያዩ ስራዎችን የአካባቢውን መስተዳድሮች በመደገፍ ወደ ሰላም እንዲመጡ የማድረግ ስራ በስፋት ተሰርቷል። ስለዚህ በተነጻጻሪ በተሻለ ቁመና ላይ ነው አሁን እነዚህ አካባቢዎች ያሉት ማለት ይቻላል ለሰላም በር ከመክፈት አኳያ ምን ያክል ዝግጁነቶች አሉ? በሰላማዊ መንገድ ችግሮች እንዲፈቱ ከዛም በዘለለ ደግሞ በተለይ ታጥቀው የሚንቀሳቀሱ ኃይሎች ደግሞ እንዲሰጡ ከማድረግ አኳያ እየተሰሩ ያሉ ስራዎች ምንድን ናቸው? ሰላም ኪሳራ የለውም ትርፍ ብቻ ነው ያለውና ለሰላም ያለውን ሁኔታ ሰላም ደግሞ ከእያንዳንዳቸውን የሚመነጭ ጉዳይም እንደመሆኑ በሰላማዊ መንገድ ተመልሰው ወደ ነበረው ህይወታቸው እንዲመለሱ ጥረቶች እየተደረጉ ይገኛሉ በሺዎች የሚቆጠሩ ወጣቶች ናቸው። ከነዚህ አካላት እየተነጠሉ ራሳቸውን የተሰጣቸውን የሰላም እጅ ጥሪ ተቀብለው ወደ እንትን እየመጡ ያሉት እሱ ብቻም ሳይሆን በውጊያም በተለያየ ግጭት ውስጥም ሆነው ተማርከው ከመጡም በኋላ ምን ያህል መሀሪ መንግስት እንዳለ ምን ያህል ያለውን ሁኔታ ለማርገብ ፍላጎት በዚህኛው ሳይድ እንዳለም የሚረዳ ኃይል ነው ያለው። ያው እንግዲህ ወንድሞቻችን ናቸው በሚል ያለምንም መሳቀቅ መተው እንደገና ወደ ሰላማዊ ኑሯቸው የሚመለሱ አካላትም በጣም ብዙ ናቸው። የመከላከያ ሰራዊት ህግ በሚያስከብርበት ወቅትና የሀገርን ሰላምና ደህንነት በሚጠብቅበት ወቅት ሰላማዊ እንቅስቃሴ እንዲፈጠር በሚያደርግበት ወቅት በንጹሐን ዜጎች ላይ እርምጃ እየወሰደ ነው የሚሉ በተለያዩ ማህበራዊ ድረገጾችና በተለያዩ ተቋማትና ግለሰቦችም እየተነሳ ነው። መነሻው ምንድን ነው ማለት እንችላለን? በእርግጥስ ይሄ የሆነ ነው ወይ? የኢትዮጵያ መከላከያ ሰራዊት የፖለቲካ ነጋዴዎች በማህበራዊ ሚዲያ እንደሚያወሩት አይነት ቁመና ያለው ሰራዊት ነው ብዬ አልወስድም እኔ ምክንያቱም ከምናውቃቸው ከምናያቸው እየሆኑ ካሉት ጉዳዮች ስንነሳ ያለው ጉዳት በሌሎች አካባቢዎች እንደምናየው አይደለም እና ይሄ እንደዚህ አይነት ፕሮፓጋንዳ የፖለቲካ ነጋዴዎች ባለው የድህረ እውነት ዘመን ተጠቅመው የሚያስተጋቡት የሚዲያ ፕሮፓጋንዳ ነው ብዬ ነው የማስበው። ምክንያቱም መከላከያ ሰራዊቱ የሚገነባው የመጀመሪያው ራስን ለህዝብና ለሀገር ማስቀደም በሚል እሴት ነው። ግን በሚደረገው የሰላም ማስከበር ሂደት ውስጥ ግን ሰው አይሳሳት ማለት አይቻልም ከቶ የሚኖረውን ነገር ስለምናውቀው ማለት ነው። የዚህ በተቃራሪው ሳይድ ያለው ሀይልም በህዝብ ውስጥ ተሰግስጎ ህዝብን መስሎ ከህዝብ ነጥለህ እንትን ለማድረግ የሚያስቸግር አይነት ስታይል የሚከተልም ስለሆነ የሚደርሱ አንዳንድ ስህተቶች ሊኖሩ ይችላሉ። ነገር ግን እንደሚባለው ሄዶው የሚጨፈጨፍ ሄዶው እንትን የሚል ሀይል ቢሆን ኖሮ እነዛም እስካሁን ድረስ እየተሸለኮለኩ እየቆዩ ነበር የሚል እምነት የለኝም። እና ይሄ ከፖለቲካ ነጋዴዎች ጩኸት ያለፈ ነው የሚል እምነት የለኝም። የመከላከያ ሚኒስቴር ሚኒስትር ኢንጂነር አይሻ መሀመድ፣ ለውድ ጊዜዎት እጅግ በጣም እናመሰግናለን።